ሰላም ያበሻ አዲስ ቤተሰቦች እንደምናላችሁ። የሰቱ የሰዓቱ ዜናችን ተጀምረዋል። ከአገሩ ዜና ስንጀምር ጊዜያዊ አስተዳደሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ በማስመልከት ዛሬ መግለጫ ሰጥተው ነበር። በዚህም የደብረ ጽዮን ገብረ ሚካኤል የሚመሩት ህወሓት የተወሰኑ የሰራዊት አመራሮችን በመጠቀም በጊዜያዊ አስተዳደሩ ላይ የመፈንቅለ መንግስት ሙከራ እያካሄደ እንደሆነ ተናግረዋል። ቡድኑ በድርጅቱ የቁጥጥር ኮሚሽንና በኢትዮጵያ ብሔራዊ ምርጫ ቦርድ ኮሚሽን እውቅና የሌለው ህገወጥ ጉባኤ እያካሄደ ነው ያሉት ፕሬዚዳንቱ ቡድኑ በማንኛውም መመዘኛና መለኪያ ወደ ስልጣን አይመለስም ሲሉ አክለዋል። ጥቂት የሰራዊት አመራሮችን እንደ መሳሪያ በመጠቀም በየወረዳው እና በየቀበሌው በየጊዜያዊ አስተዳደሩ የተሾሙ የስራ ኃላፊዎች ማህተብ በመቀማት ላይ ተጠምዷል ሲሉም ተናግረዋል። ይህ ህገ ወጥ ተግባር የተረጋጋ መንግስታዊ አገልግሎት ጸጥታ እንዳይኖር እክል ፈጥሯል ሲሉም ገልጸዋል። ጊዜያዊ አስተዳደሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል ሲሉም፣ የክልሉን ጸጥታ በማደፍረስ የፕሪቶሪያ ስምምነት ለማፍረስ የተጀመረው እንቅስቃሴ እጅግ አደገኛ እና ጥፋት የሚያስከትል ነው ያሉት ፕሬዚዳንቱ ተግባሩ በአስቸኳይ እንዲቆም ሁሉም መተባበር አለበት ብለዋል። ሌላው አቶ ጌታቸው ረዳ በመግለጫቸው በኢትዮጵያና ኤርትራ መንግስት መካከል በግልጽ የሚታይ ውጥረት አለ ብለዋል። ውጥረቱ ወደ ግጭት ተሸጋግሮ ትግራይ የጦርነት አውድማ እንዳትሆን መስራት ይጠበቅብናል ሲሉም ተደምጠዋል። ትናንት የካቲት 30 እና ዛሬ መጋቢት 1 2017 ዓ ም በትግራይ ምስራቃዊ ዞን እና በመቀለ የተወሰኑ የሰራዊት አመራር ያሰማሩት ኃይል ፓትሮል በመጠቀም በጊዜው አስተዳደሩ የተሾሙ አስተዳዳሪዎች ማህተብ የመቀማት ና ከአንዱ ከተማ ወደ ሌላ ከተማ የሚወስድ ከተማ የቁጥጥር ኬላ የመስራት መስራት ምልክቶች መታየታቸውን አቶ ጌታቸው ረዳ አስታውቀዋል ዛሬ መጋቢት 1 2017 ዓ ም የምስራቃዊ ዞን የጸጥታ የሰላም ኃላፊ በአካባቢው በሚገኝ የሰራዊት አመራር ከሁለት ሰዓት በላይ የታገተው መለቀቃቸውን ቲክፋ ኢትዮጵያ ዘግቧል በተጨማሪ ዜና የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ለሶስት ከፍተኛ የሰራዊት አዛዦች ላይ ጊዜያዊ የእግድ ደብዳቤ ጻፉ። እግዱ የተጻፈላቸው ከፍተኛ አመራሮች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል መግበ ኃይለ ናቸው። ፕሬዚዳንት አቶ ጌታቸው ረዳ ዛሬ መጋቢት 1 2017 ዓመት የጻፉት ጊዜያዊ እግድ ደብዳቤ ከመንግስት ውሳኔ ውጭ መላ ህዝቦችን ወጣቱን፣ ወደ ግርግር የጸጥታ ኃይሎችን ወደ እርስ በርስ ግጭት ብሎም ህዝቦችን ወደማይወጡበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም። ስለሆነም እርስ ስርዓት ባለው አካሄድ መግባባት እስኪደረስ ድረስ ከመጋቢት 1 2017 ዓመት ጀምሮ ላልተወሰኑ ጊዜ አዛዥነቱ የታገዱ መሆኑን አሳውቃለሁ ይላል በትግራይ ክልል በአመራሮች መካከል የተፈጠረው ልዩነት እንዲፈታ ብዙ ጥረት ቢደረግም ምንም መፍትሄ ሳይገኝለት ተባብሶ የቀጠለ ሲሆን ነዋሪዎቹም ሁኔታው ስጋት ላይ ጥሏቸዋል እስራኤል የመላ ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። የሀገሪቱ ኃይል ሚኒስትር ሐማስ ቀሪ ታጋቾች እንዲለቀቁ ጫና ለመፍጠር በሚል ይሄ እርምጃ እንደተወሰደ ገልጸዋል። የሀገሪቱ የኃይል ሚኒስትር ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይሄ እርምጃ እንደተወሰደ ገልጸዋል። ሚኒስትሩ ኤሊ ካህን ይህንን ያስተላለፉት እስራኤል ከሁለት ሚሊዮን በላይ ህዝብ የሚኖርባት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ነው። ታጋቾቹን ለማስመለስ እንዲሁም በጦርነት ማግስት ሐማስ በጋዛ ውስጥ አለመኖሩን ለማረጋገጥ ብቻችን ያሉ ማንኛውንም መሳሪያዎች እንጠቀማለን መሆኑ ሁለት በቪዲዮ ባስተላለፉት መግለጫ ተናግረዋል። የኤሌክትሪክ ኃይል መቋረጥ በዋነኛነት ለግዛቷ ንጹህ መጠጥ አቅርቦት ወሳኝ በሆነው የጨዋማ ውሃ ማጣሪያ ፋብሪካዎች ስራ ላይ ከፍተኛ ተጽዕኖ እንደሚኖረው ተገልጿል። የእስራኤል መንግስት የውሃ አገልግሎት ሊቋረጥ እንደሚችል ፍንጭ ሰጥቷል። ሚኒስትሩ በመግለጫቸው ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት በአስቸኳይ እንዲቋረጥ ትዕዛዝ ፈርሚያለሁ ብለዋል። እስራኤል በጦርነቱ ወቅት ጋዛን በሙሉ ከበባ አስገብታ ኤሌክትሪክ ጨምሮ መሰረታዊ የሚባሉ አገልግሎቶችን ማቋረጧ ይታወሳል። የጋዛ የተኩስ አቁም ስምነት የመጀመሪያ ምዕራፍ ከአስር ቀናት በፊት የተጠናቀቀ ሲሆን ይህን ያልጽና ስምምነት ለማራዘም የሚደረገው ውይይት በያዝነው ነው ሰኞው በኳታር ይቀጥላል ተብሎ ይጠበቃል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘምን ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመው ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። የጋዛ ኤሌክትሪክ አቅርቦት መቋረጥ በታጋቾች ላይም ተጽዕኖ እንደሚያሳድር ያስጠነቀቀው ሐማስ በበኩሉ ከግብፅ አደራዳሪዎች ጋር የተደረገው የተኩስ አቁም ውይይት መጠናቀቁ መጠናቀቁን ገልጿል። በተጨማሪም የተኩስ አቁሙ ሁለተኛ ምዕራፍ በአስቸኳይ እንዲጀመር ጥሪውን አቅርቧል። የጋዛ የባህር ዳርቻ ግዛትና የመሰረተ ልማት አውታሮች በእስራኤል የተቀናጀ የማያቋረጥ ጥቃት ከፍተኛ ውድመት ደርሶባቸዋል። የግዛቲቷ ነዋሪዎች ኤሌክትሪክ ኃይል ለማግኘት ጄኔሬተሮች እንዲሁም ሶላሮችን በመጠቀም ላይ ይገኛሉ። እስራኤል የጋዛን መሰረታዊ አገልግሎቶች በማቋረጣ ነቀፌታ እየተሰነዘረባት ይገኛል። የሰላማዊ ዜጎችን መሰረታዊ አገልግሎቶችን መንፈግ የጅምላ ቅጣት የሚያመለክት ነው ሲል የተባበሩት መንግስት የሰብአዊ መብቶች ቢሮ አርብ ዕለት አስታውቋል። ፍልስጤማውያን ፕሬዚዳንታዊ እንዲሁም የፓርላማ ምርጫ እስኪያካሄዱ ድረስ ጋዛን የሚያስተዳድር ገለተኛ ኮሚቴ ለማቋቋም ለቀረበው ሀሳብ ሐማስ ድጋፉን ገልጿል። ኮሚቴው እስራኤል በኃይል በያዘቻት ዊስት ባንክን የሚያስተዳድረው የፍልስጤም አስተዳደር ፒኤ ጥላ ስር ተግባራቱን ያከናውናል። እስራኤል የፍልስጤም አስተዳደር ፒኤ በጋዛ የትኛውንም ሚና አልቀበልም ያለች ሲሆን፣ ነገር ግን ከጦርነቱ በኋላ ሊኖር ስለሚችል አስተዳደር አማራጭ አላቀረበችም። ሐማስ መስከረም መጨረሻ ላይ በተፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወ እስራኤል በጋዛ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከእነዚህም ውስጥ አብዛኞቹ ሴቶችና ሕጻናት መሆናቸውን በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ሕንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። በሌላኛው ዜናችን የሰሜን ኮሪያ መረጃ መንታፊዎች ከዘረፉት 1.5 ሚሊዮን የክሪፕቶ ገንዘብ 300 ሚሊዮን ዶላር በጥሬ ማውጣታቸው ተነገረ። ለሰሜን ኮሪያ አገዛዝ እንደሚሰሩ የሚታመኑ መረጃ መንታፊዎች ከዘረፉት 1.5 ቢሊዮን ዶላር የበየነ መረብ ገንዘብ ክሪፕቶ ከረንሲ 300 ሚሊዮን ዶላሩን በጥሬ ማውጣታቸው ተነግሯል። ላዘርስ ቡድን እየተባሉ የሚጠሩት መንታፊዎቹ ከሁለት ሳምንት በፊት ባይባይት ከተባለ የበየነ ገንዘብ ኩባንያ ትልቅ ዲጂታል ገንዘብ መዘረፋቸው ታውቀዋል። ባለፈው የካቲት 14 ወንጀለኞቹ ከባይባይት አቅራቢያ በሚስጥር የገንዘብ ዝውውሩን በመመንተፍ ድርጅቱ ወደ ራሱ ቦርሳ የላከ መስሎት ወደ መንታፊዎቹ ልከዋል። የድርጅቱ ስራ አስፈጻሚ ቤንዙን ገንዘቡ እንዳልተወሰደ ለደንበኞቻቸው ማረጋገጫ ሰጥተው ነበር። ዘረፋው ከተፈጸመበት ቀን ጀምሮ መረጃ መንታፊዎቹ ጥሬ ገንዘቡን አውጥቶ መጠቀም እንዳይችሉ ክትትል ሲደረግባቸው ቆይቷል። የዘረፋ ባለሙያዎቹ ቡድን ገንዘቡን ለሰሜን ኮሪያ አገዛዝ ለመከላከያ ልማት ለማስገባት ሌት ተቀን እንደሚሰራ ይናገራሉ። በበይነ ገንዘብ ዝርፊያ ከሚታወቁ መንታፊዎች መካከል የሰሜን ኮሪያዎቹ ገንዘቡን በማጠብ ሰብ ወደር የላቸውም ይላሉ። አሜሪካና አገሮቿ በቅርብ ዓመት በርካታ መርጃዎችን በመመንተፍ ሰሜን ኮሪያ ለወታደራዊና የኑክሌር ልማቷ ታውላለች በሚል ይከሳሉ። ከባይቢት ከተዘረፈው ገንዘብ 20 በመቶ የገባበት ባለመታወቁ መመለስ እንደማይችል ድርጅቱና መርማሪዎቹ ተናግረዋል። ድርጅቱ ከዝርፊያ በኋላ የተዘረፈውን ገንዘብ ብድር ወስዶ መተካቱን የገለጸ ሲሆን ለዘርስ ቡድን ላይም ጦርነት ማወጁን አስታውቋል። መንታፊዎቹ የዘረፉትን በይነ ገንዘብ በሚታወቁ ማስተላለፊያ አገልግሎቶች እንደ ዶላር በመሳሰሉ መደበኛ ገንዘቦች ለመቀየር ከሞከሩ ገንዘቡን መያዝ ይቻላል። እስካሁን በዚህ መንገድ 20 የሚሆኑ ሰዎች 40 ሚሊዮን ዶላር የሚያወጣ በይነ ገንዘብ እንዳይተላለፍ ቢያግዱም ባለሙያዎቹ ግን የቀረውን ገንዘብ ለማስመለስም ብዙም ተስፋ አይታያቸውም። ሰሜን ኮሪያ ካላት የመንተፋና የገንዘብ ማጠብቃት አንጻር የቀረውን ገንዘብ ለማስመለስ ያለው እድል አነስተኛ ነው ይላሉ። ከዚህ በተጨማሪም ዝውውሩን ተከታትሎ ለማገድ ሁሉም የበየነ ገንዘብ ኩባንያዎች ተባባሪ አለመሆኑ የተረፈውን ገንዘብ ለማስመለስ እንደ ችግር ታይቷል። ሰሜን ኮሪያ እስካሁን ላዘርስ ከተባለው ቡድን ጀርባ እንዳለች አምና የማታውቅ ሲሆን ገንዘቡን ለማግኘት ሲባል ግዙፍ መረጃ በመንተፍ ሲኤምኤፍ በመላው ዓለም ስሟ የሚጠቀስ ብቸኛው ሀገር ናት። ከዚህ ቀደም ቡድኑ ባንኮችን ኢላማ የሚያደርግ ሲሆን ባለፉት አምስት ዓመታት የበይነ ገንዘብ ኩባንያዎችን ማጥቃት ላይ አተኩሯል። ዘርፉን ብዛም ቁጥጥር የማይደረገበትና የተመዘበረን ገንዘብ ለማስመለስ ጥቂት አማራጭ መንገዶች ብቻ ያሉት ነው። በቅርብ ጊዜ ከሰሜን ኮሪያ ጋር የተያያዙ አራት ምንተፋዎች ያሉ ሲሆን እንደ አውሮፒያን አቆጣጠር በ223 ሚሊዮን ዶላር የሚጠጋ የበይነ ገንዘብ ተዘርፏል። በ200 አሜሪካ የላዘርስ ቡድን አካል በመሆን ሰሜን ኮሪያውያንን በአስቸኳይ ከሚፈለገው ወንጀለኞች ዝርዝር ውስጥ አስገብታለች። ነገር ግን ግለሰቦቹ ሰሜን ኮሪያ ያለቀው ካልወጡ በስተቀር በቁጥጥር ስር የመዋላቸው እድል እጅግ ዝቅተኛ ነው። በሌላኛው ዜናችን የካናዳ ቀጣዩ ጠቅላይ ሚኒስትር ከአሜሪካ ጋር የተጀመረውን የንግድ ጦርነት ለማሸነፍ ቃል ገቡ። ጀስቲን ትሩዶን ለመተካት ያሸነፉት ቀጣዩ የካናዳ ጠቅላይ ሚኒስትር ማርክ ካርኒን አለመረጋጋት የገጠማትን አገር ሲረከቡ ከፕሬዚዳንት ትራምፕ ጋር አገራቸው የገባቸውን የንግድ ጦርነት ለማሸነፍ ቃል ገብተዋል። የቀድሞው የብሔራዊ ባንክ ገዢ ሶስት የሊበራል ፓርቲ ተቀናቀኞቻቸውን በማሸነፍ የስራ መልቀቂያ ያስገቡትን ጀስቲን ትሩዶን ይተካሉ። የ59 ዓመቱ ማርክ ካርኒን ድላቸውን ተከትሎ ባደረጉት ንግግር ካናዳ ላይ ታሪፍ የጣሉት ፕሬዝዳንት ትራምፕን በመወረፍ አሜሪካ ስህተት ልትሰራ ይገባም ብለዋል። እንደ ሆኬው ጨዋታ በንግድም ካናዳ ታሸንፋለች ብለዋል። በሚቀጥሉት ቀናት ቃለ መሐላ ፈጽመው አዲሱ የካናዳ ጠቅላይ ሚኒስትር ይሆናሉ ተብሎ የሚጠበቁ ሲሆን ለቀጣዩ ጠቅላላ ምርጫ ሊበራል ፓርቲን ይመራሉ ተብሏል። ተመራጩ ጠቅላይ ሚኒስትር ከዚህ ቀደም በህዝብ ምርጫ የሚያዙ ስልጣኖችን ይዘው አያውቁም። የፓርቲው የስልጣን ፉክክር የጀመረው ባለፈው ጥር ፕሬዚዳንት ትሩዶ አስር ዓመት ከሚቀርብ የስልጣን ቆይታ በኋላ የስራ መልቀቂያ ማስገባታቸውን ተከትሎ የመጣ ነው። ትሩዶ በኑሮ ውድነትና በመኖሪያ ቤት ቀውስ ምክንያት ህዝባዊ የተቀባይነታቸው በመቀነሱ ከስልጣን ለ ቁ ከፓርቲያቸው ውስጣዊ ግፊት ገጥሟቸዋል። እሁድ ምሽት በተካሄደው ምርጫ ማርክ ካርኒ 859 በመቶ ድምፅ በማግኘት የቅርብ ተፎካካሪያቸውን የቀድሞ የገንዘብ ሚኒስተር ካርሲታን ፍሪላንድን አሸንፈዋል። በዚህ ምርጫ 150 ሺህ ሰዎች ድምፅ መስጠታቸውን ፓርቲ አስታውቋል። በእንደራሴዎቹ ምክር ቤት አናሳ ወንበር ያለውን መንግስታቸውን የሚመሩት ካርኒ አጠቃላይ ምርጫ እንዲደረግ ጥሪ ያቀርባሉ። አላይም ተቀናቃኛቸውን በሚቀጥለው ወር እምነት በማጣት ድምፅ ከስልጣን ሊያሰናብቷቸው ይችላሉ። ገዢው ሊበራል ፓርቲ ከቱራዶ መልቀቂያ ማስገባት በኋላ ያልተጠበቁ የፖለቲካ ለውጦችን ያስተናገደ ሲሆን፣ በተለይም አዲሱ የአሜሪካ ፕሬዝዳንት ትራምፕ የንግድ ዛቻ እና ካናዳን የመጠቅለል ፍላጎት ካናዳውያንን አስደንግጧል። የተመራጩ ጠቅላይ ሚኒስትር የድል ንግግር በአብዛኛው የአሜሪካ ትልቋ የንግድ አጋር በሆነችው ካናዳ ላይ ትራምፕ በጣሉት ያለአግባብ ታሪፍ ላይ ያተኮረ ነበር። ባለፈው ሳምንት አሜሪካ በካናዳ ምርቶች ላይ የ25 በመቶ ታሪፍ ጥላለች። ካናዳም ለእርምጃው ምላሽ በመስጠት በአሜሪካ ምርቶች ላይ ታሪፍ የጣለች ሲሆን የአሜሪካ እርምጃ የአገሪቱን ኢኮኖሚ ለመጣል የተወሰደ ነው የሚል ክስ ቀርቦበታል። ካርኒ በንግግራቸው ትራምፕ ካናዳውያን ሰራተኞችን፣ ቤተሰቦችና ንግዶችን እያጠቁ ነው ብለዋል። ታዳሚው አሜሪካንን የሚቃወም ድምፅ ሲያሰማ እንዲሳካለት አናደርግም ሲሉ አክለዋል። ማርክ ካርኒ መንግስታቸው አሜሪካ ክብር እስክታሳያቸው ቸው ድረስ በአሜሪካ ምርቶች ላይ የተጣለው ታሪፍ እንደሚጸና ተናግረዋል። የካናዳ ኢኮኖሚ ከአሜሪካ ጋር ባለው ትልቅ የንግድ ልውውጥ የተመሰረተ ሲሆን በትራምፕ የሚጣለው ታሪፍ ሙሉ በሙሉ ገቢራዊ ከሆነ ኢኮኖሚ የውድቀት ስጋት ሊያጋጥመው እንደሚችል ይጠበቃል።